አሁን ከቤት ውጪ ድጋሚ ቤት እንድትመጪ አልፈልግም። እና ላልቅስ የለም። ቆይ አንቺ መች ነው ከሰዎች ጋር ምትግበሙ? መቼም አላደርኩም። ይህም ባህርሽን እያወቅህ አይደለም አይደል? ያ ፈቀደሽ ምን ለማለት የሞከርክ ነው? ለምን ደግሞ አትውጭው? ፍቅር አልፈቀደችልኝም። እሷ ካልፈቀደች ደግሞ ምንም ነገር ማድረግ አልችልም። እሷ ማን ስለሆነች ነው የሄደሽ? የጤግሻት እነዚያ ዳይመንድ ና ኪንጎ የሚባሉ ልጆች ናቸው። ከእነሱ ጋር ደግሞ በምን ተገናኘሽ? ቀርተሽ ባለው ነው። ፊትሽ እንደዚያ ወደነ ፍቅር ቤት የመጣችው የባርኮት ፍቅረኛ ቤት ውስጥ እያመሰቻቸው ትገኛለች። ከማንም ጋር መስማማት የማትችል ስነስርዓት የሌላትና በባህሪዋም ከፍቅር የበለጠች ነጭናጫና ከሊዲያ የበለጠችም ሞልቃቃ ናት። ታዲያ ሁላይ ቤት ውስጥ ከማንም ጋር መስማማት አትችልም። ከሁሉም ጋር ጭቅጭቅ ውስጥ ገብታለች። ሰላም ጤና ይስጥልኝ ውድ ቻናሌ ቤተሰቦች፣ እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም ሰራተኛዋ አደይ ክፍል አርባ ሶስትን የምናይ ይሆናል። ባለፈው ክፍል ፍቅር ተቀብላት አስገብታት ነበረ። በእርግጥ በምትቀበላት ሰዓትም ትንሿ ሰይጣን በማለት ፍቅርን እየሰደበቻት ነበር። አሁንም ወደ ቤታቸው የተከሰሰችው ፈጣጣ ሻንጣዬን አስገቡልኝ፣ ማን ነው የሚቀበለኝ እያለች ነው። እነሱም እንዴት እዚህ ልት መቻልሽ እያሉ እየጠየቁ ነው። ባርኮት እንደ ላካትና ለጊዜው ባርኮት ስራ ላይ እንደሆነና ከዚህ በኋላ እዚህ ቤት አብረው መኖር እንዳለባቸው እንደወሰኑና እስከዛ ድረስ ደግሞ ቤቱን እሷ እንደምትመራው ተነግራቸዋለች። የማና ደፋር አለች ሊዲያም። ቤተሰቡም ግራ ተጋብቶ እያዩዋት ነበረ። ምን ታፈጡብኛላችሁ አለች ፈጣጧም። እንደውም እንግዳ እንደዚህ ነው እንደምትቀበሉት? ደክሞኛል፣ ሻወር ወስጄ ማረፍ ነው የምፈልገው። ሻንጣይን ተቀበሉኝ አለች። ፍቅርም ጭቅጭቋን ቀጠለች። ዴብ ዝም እንድትል አደረጋት። ለመሆኑ ግን ባርኮት እንዴት ሊልክስ ቻለ? እባካችሁ ጥያቄ አታብዙብኝ፣ አሁን ማረፍ ነው የምፈልገው በማለትም ወደ ክፍል ትሄዳለች። ዴቭን በበኩሉ ባርኮት ግን ምንድን ነው የሚሰራው? ሊዲያም እንደዚሁ ከዚች ጋር መኖር አልችልም፣ ይህን መውጣት አለብኝ አለች። ፍቅር ወይኔ ቤቴ የማንም መጫወቻ ሆነ እያሉ እርስ በርሳቸው እየተነጋገሩ ነው። ታዲያ ከዚህ መካከል አደይ ሁሉንም በግርምት ስትመለከት ነበር ለምለምም ወደ መኝታ ክፍል ቤዛን ወስዳታለች። ቤዛ ጥያቄዋን አስከትላለች። እኔ እኮ ከሌላ ጋር እንደምትኖር ነበር የማውቀው እንዴት መጣሻለቻት? አዎ ለአጋጣሚ መጥቼ ነው እንጂ ከእሱ ጋር ነው የምኖረው። ምኑንሽ ነው የከሳሹ የደረሰብሽም ሁሉ በእርግጥ ባርኮት ነግሮኛል። አይ፣ ደህና ነኝ፣ ምንም የተፈጠረ ነገር የለም፣ አለች ለምለም። ለማንኛውም ግን ከኤላ ትወስጅኛለሽ? ኤላ እየ ደህና ነው አለቻት። ምንፈለግሽ ደግሞ ከኤላ? ኤላ ያው አብሮ አደጌና ቤስት ጓደኛዬ ነው፣ ልጠይቀው ብዬ ነው አለች። ችግር ለመፍጠር እንደመጣሽ ተስፋ አድርጋለሁ፣ አለች ለምለምም። ሰራተኛ መሆንሽን አትርሽ በማለት ስድባን ትቀጥላለች። የዚህን ጊዜ ለምለም ዘላ ጉሮሯን ታንቃታለች። ለም ላይም እንድትወጣላትና እንድትለቃት ትጮህባታለች። ይህን ጊዜ ለምለም ክፍሉን ለቃ ስትወጣ፣ ወይኔ ቤዛ እንደዚህ ልናቅ እያለች ነበር። ሌላ እናቱ ጋር በመደወል አባቴ የመረጠልኝን አላገባም በዚህ ዘመን እኮ እንደዚህ አይነት ነገር ቀርቷል፣ እንደ ድሮ አይደለም። ደግሞ ያፈቀርኳትን ብታይ በጣም ነበር የምትወጃት ይላታል። የዚህን ጊዜ እናቱ ፈቃደኛ ሆናለት ይመስላል እየመረቃትና እያመሰገናት ነበር። ታዲያ ወዲያውኑ ሊዲያ ስለመጣች በኋላ ደውልልሻለሁ በማለት ስልኩንም ያቋርጠዋል ለምን መጣሽ እያላት ነው ቤዛ ስለመጣች እዛ ክፍል ማደር እንደ ደበራትም ተነግረዋለች ሊዲያም ምን ችግር አለው አብሬህ ብኖር ብቻህን አደል የምትኖረው አለችው ኤላም ለምለም እዚህ ማደርሽን የምትፈልገው ይመስልሻል ይላታል። አንተ እንድትወደኝ ግን የቤት ሰራተኛ መሆን አለብኝ ወይስ ማንነቴን ብቀይር ትወደኛለህ? አለችው። ምን ለማለት እየሞከርሽ ነው? አለ ኤላም። ሊዱ አንተ ለምለም ብትልም፣ እሷ ግን ወንድሜ ሳይመቻት አይቀርም ከሱ ስር ስር አትጠፋም አለችው። የማይመስል ነገር አትናገሪ አላምንሽም አለ። ካላመንክ ራስህ ጉዳይ፣ በኋላ ይቆጫል እያለች ክፍሉን ለቃለት ትወጣለች። አደይ ከውጭ ስትመጣ ዴብን በረንዳ ነው ያገኘችው። ምን ሆነ ነው በደናህ ነው እያለችው ነው ሊዱ ትታው እንደሄድና ብቻውን እንደደበረውም ይነግራታል። ብቻ የሊዲያ መሄድ ለምለምንም እንደሚደብራት እያወሩ ነበር። አዴይም ኤላ ለምለምን ትቷት ወደ ውጭ ሀገር ሲሄድ ልቧ እንደሚሰበርና እንደምትጎዳ እንደዛ ከመሆኑ በፊት ግን ሄደው ማናገር እንዳለባቸው ዴብን እያማከረችው ነበር። ዴብም ምናለ የኔስ ልቡ ይሰበራል ብለሽ ብታስቢልኝ አላት። ያንተና የለምለም ችግር የተለያየ ነው እንጂማ የሚጨክና አንጀት የለኝም አለችው። ዴብም አደይ እወድሻለሁ በማለት ፍቅሩን ይገልጽላታል። እሷ ግን በቃ ልግባ በማለት ትተው ትሄዳለች። ዴብም ብቻውን ሆኖ እኔም እወድሃለሁ የምትይኝ ቀን በጣም ናፍቆኛል እያለ ከራሱ ጋር እየተነጋገረ ነበር። ቤዛ ከባርኮት ጋር ስልክ እያወራች ነው። ሳምንት ገና ትቆያለህ ማለት ነው ስለ ታታስብ እያለች እያወራች ባለችበት ሰዓት ፍቅር ወደ ውስጥ ገብታባታለች። ፍቅርም በነገር ጠምዳታለች። ወንድሜ እንዳንቺ አይነቱ ስርዓት አልበኛ የሆነ ሰው ጋር እንዲኖር አልፈቅድለትም። ክፍሉን ለቀሽ ውጭ አለቻት። እኔ ከመውጣ አንቺ መውጣት አለብሽ። ካልፈለግሽ ደግሞ በጥፊ ይቀላቅልሻለሁ አለው። ፍቅርም እውነት አንቺ ባርኮት ፍቅረኛ ነሽ ምንሽናይቱን ያፈቀረሽ አለቻት የወንድምሽ ፍቅረኛ ስለሆንኩኝ ልታከብርኝ ይገባል አለች ፍቅርም ወንድሜ አንቺን ሲያገባ ቆሜ ማየት አልፈልግም ሄደሽ አልነበረ ምን ልታደርግ መጣሽ እያለቻት ነው ልጅቷም ምን አገባሽ ከእኔ ህይወት አይመለከትሽም ፍቅርም ክፍሉን ለቀሽ ውጭ እያለቻት ቢሆንም ከፈለግሽ አንቺ መውጣት ትችያለሽ እኔ ግን አልወጣም አለቻት ፍቅርም እየተናደደች ክፍሉን ለቃ ወጣች ቤዛም በበኩሏ ውይ የባርኮትና የፍቅር ልዩነት እንደዚህ ከሆነ መድኃኒትሽን እሰጥሻለሁ እያለቻት ነበር። ሚዲያ ሶፋ ላይ በተኛችበት ኤላ መጥቶ ተነሽ፣ በቃሻል፣ ሂጂ እያላት ነው። ባክ ትንሽ ልተኛበት፣ እዚህ መቆየትሽ ምንም ጥቅም የለውም አደይ ብትሆን ምግብ ታበስልልኝ ነበር አላት። ቆይ ቁርስ ልስራልህ። የት የምትችውንና ቁርስ የምትሰሪው ልብስ ልጠብልህ አልፈልግም። ዝም ብለሽ ክፍሉ ለቀሽ ውጭልኝ አላት። ሊዲያም ከተኛችበት ተነስታ እየታመመች ለማስመሰል እየተንገዳገደች ሶፋ ላይ ትወድቅበታለች። አንቺ ሊዲያ ምን ሆነች ነው እያለ ኤላም በመደናገጥ የሚያደርገው ግራ ገብቶት ነበር። ታዲያ በዚህ ሁኔታ እያለ ሳቋ መልጣትና በመሀል ትስቃለች። ለምለምም ወደ ቤት ትከሰታለች። ታዲያ አስደነገጥኩ እንዴ ሰራውልህ? አለችው። እንዴት እንደዚህ አይነት የሰይጣን ሀሳብ ታስቢያለሽ? አሁን ቤቴን ለቀሽ ውጭ፣ በማለትም ቤቱን ለቃ እንድትወጣለት ያደርጋታል። ሚዲያም ከወጣች በኋላ ለምለም እንደናፈቀችው ና ባክሽ አብረሽኝ ሁኝ እያላት ነው። ለምለምም እስከ መቼ ድረስ እንደዚህ እያልን እንቀጥላለን? ለማንኛውም አሁን ጊዜ የለኝም ስራዬ ልስራበት፣ በማለት ወደ ኩሽናዋ ትሄዳለች። ቤዛ ወደ ኩሽና በመሄድ አደይን የቤተሰብ አባላቱ ስንት እንደሆኑና ስንት ሰራተኞች እንዳሉም ትጠይቃለች። አደይም ለጊዜዎቿን ስለታመመች ለምለም እየረዳቻት እንደሆነ ትነግራታለች። ለምለም የት ሄዳ ነው በማለትም ትጠይቃታለች። ኤላን ስራ ልታግዘው እንደሄደችና እንደምትመለስ ትነግራታለች። ቤዛም አደይን ወደ ኤላ እንድትወስዳት እያፋጠጥቻት ነበረ። ወይዴብ ሲመጣ ወይም ከፍቅር ጋር አለች። እኔ የምፈልገው አንቺን ነው፣ ማንንም አልፈልግም አለች ፍቅር። ወይ ባርኮት ጉዲ ስራኝ እንደዚህ፣ አሁን እሷን ለምን አመጣብኝ እያለች ነው። ዴብም የወንድምሽ ሚስት እስከሆነች ድረስ ልታከብሪያት ግድ ይላል፣ አንቺ እንደሆነ ከማንም ጋር መስማማት አትሺም አለች። ከዚች ጋራማ መቼም ቢሆን ልስማማ አልችልም። ለማንኛውም ወንድሜ አይኑ ያየ ገደል ሲገባ አልፈልግም፣ ሁለተኛ ልትጎዳውን የመጣችኋለችው። ዴብም በእነሱ ህይወት አይመለከትሽም ዝም ብለሽ አርፈሽ ተቀመጫላት ም እድሜ ልክሽን ተንኮል ብቻ ካደይ ደግሞ ወደ አዲሷ ወደ ቤዛ ዞርሽ እያላት ነው። ወይ ታጠፋኛለች ወይ አጠፋታለሁ እያለች እየዛተች ሳለ ወዲያውኑ ቤዛ ትከሰታለች። ማንን ነው የምታጠፊም? ስትል ጥያቄዋን አስከትላለች። በሁለታቸው መካከልም ከፍተኛ የሆነ ጭቅጭቅ ይፈጠራል። ዴብም እባክሽ ፍቅር ዝም በይ እያላት ነበረ። ቤዛንም እንደዚሁ ታዲያ ቤዛም አደይ እየሰራቸዋለችውን ስራ እሷ እንድትሰራና አደይ ወደ ኤላ እንድትወስዳት ትነግራቸዋለች። ምን ልታደርጊ ነው ከኤላ የምትሄጀው? አለዴብም ኤላ የቀድሞ ቤስት ፍሬንዷ እንደነበርና አሁን ሰላም ልትለው እንደምትፈልግም ትነግራቸዋለች። ብም ይቅርታ አድርጊልኝና ዝቤት ቤት መቼን የመጣሽው? አላት ትናንትና ነው አለችው። ግን ፀባይሽና አነጋገርሽ እንደተረዳሁት ከሆነ የሚያዛልቅ አይመስለኝም አለ ታዲያ እንደውም የቤቱ አለቃ እንደሆነችና ያለሷ ትእዛዝ ቅስቅስ ማለት እንደሌለባቸውም ማስጠንቀቂያ ሰጣቸው። ወደ ክፍል ትሄዳለች። ፍቅርም አየህልኝ አይደል አለችው ያለ ምክንያት ባርኮት እዚህ ቤት እንድትመጣ ላደረጋትም ና ፍቅር እባክሽ ዝምበይ ይላታል ይዚን ጊዜ አንተ መቼም አይገባህም እያለች ተናዳ ወደ ውስጥ ትገባለች። ሊዲያ ከኤላ ተነስታ ወደ ቤት በምትመለስበት ሰዓት ደመቀና ንጉስ ያገኟታል። ስልኳን የሚነጥቃትና በጥፊ ደረግማታል። ምን አደረገችህ አለ ንጉስ። አላየህም እንዴ አደይን ከፍቅር ጋር ሆና ስታሰቃያት፣ እሷም እጇን መቅመስ አለባት አለ ደመቀም። ንጉስም በበኩሉ እኔ ለእሷ አዝኜ ሳይሆን ከቤት ሄዳ አደይን ታሰቃያታለች ደመቀም እባክህ ምንም አታመጣም። ደግሞ ሲመጡ መሮጥ ነው አለው። እዛው ተወጣው፣ እኔ እንደዚህ አይነት ኑሮ ሰልችቶኛል በማለት ከቆመበት ጥሎት ይሮጣል። ቅርም አሁንም ጥቃት የሚያደርስላት አካል በገንዘብ እየተደራደረች ነው። ከተመቸህ አሁኑን መምጣት ትችላለህ እያለችው ነው። ቆይ እያንዳንዳቸው ዋጋቸውን ነው የምንሰጣቸው እያለችም ስልኩን ዘግተዋለች። አደይም ፍቅርን እያስፈቀደቻት ነበረ። ቤዛን ከሌላ አድርሻት ልመለስ እሷ አታውቀውም እያለች ነው። የራሷ ጉዳይ እንዳትሄጂ አዝሻለሁ እያለች ነው። እሺ ፍቅር አልፈቀደችልኝም ወይ ብዬ ልንገራቱ ያለች። አዎ መናገር ትችያለሽ። አሁን እኔ ነገርሻለሁ፣ ስራሽን ስሬ እሷን ተከትለሽ እንዳትሄጂ አለቻት። ቪዲያም ላደይ ደመቀና ንጉስ ስልኳን እንደዘረፏት እየነገራት ነበር። የምርሽን ነው አለች አደይ። አዎ ከሁሉም ነገር የሚያሳዝነኝ ነገር ቢኖር ፎቶዎችና ቪዲዮዎች ናቸው አለች ፍቅርም። እሰይ የእጅሽና እና ያገኘሸው አለቻት። ከዚህ በኋላ መጨፈር የለ፣ መዝፈን የለ፣ ደመቀ ስራውን ሰርቷል እያለች የበለጠ እያበሸቀቻት ነው። እኔ አንቺ ጊዜ ግን እንደዚህ ነበር ያልኩት አንቺ ግን ምን አይነት ጨካኝ ነሽ? አለች። አደይንም እዚህ ምን ትሰሪያለሽ ቆመሽ? በማለትም ክፍሉን ለቃ እንድትወጣ ታደርጋታለች። በጣጣዋም ሶፋ ላይ ተቀምጣ አደይ እያለች እየተጣራች ነው። ለምንፈልግሻት አደይ ከፍቅር ጋር ናት አለ። ዴብም የሆነች ፈዛዛ ነገር ነች በማለት እየተሳደበች ነበረ። ዴቭ ግን ቆይ ግን ባርኮቴን ባርሽን እያወቀ ነው እንዲያፈቀረሽ ስርዓት የሚባል አልፈጠረብሽም? እንኳን ባርኮት አንተማ አደይን አፍቅራታል። እንዴት ካልጠፋ ሴት ሰራተኛ ያፈቅራል ሰው አለችው። ዴብም እኔ አደይን እንደማፈቅራት ሲነግርሽ ሌላ የረሳው ነገር አለ አለ። ምንድነ የረሳው አለች። ባርኮት አደይን እንደሚወዳት ብሎ ሁሉንም ሚስጥር ሊዘረግፈው ሲል ወዲያውኑ አደይ ተከስታለች። አደይ ያለችውን ሁሉ ሰምታታለች። አዴም ፍቅር እንዳልፈቀደችላት እና ኬላ ተከትላት እንደማትሄድ ትነግራታለች። ሲጀመር እሷን ለምን አስፈቀድሽ? ምን ባይናት? እሷን ማስፈቀድ የሚገባሽ ሳላጋጭሽ፣ አብረሽኝ ትሄጃለሽ አለች። ዴብም አዴን ስትናገሪ መስማት አልፈልግም በማለት ይጮህባታል። ልውልሽ እየተቆጣ ነው፣ ግን ምንም ነገር ባደርጋት አንተ መብት የለህም፣ አያገባህም አለችው በመጀመሪያ ከሌላ ቤት የሚሄድ ግዴታ የለባትም። ሲቀጥል ደግሞ ያንቺ ሰራተኛ አይደለችም። ካልተመቸሽ ቤቱን ለቀሽ ውጭ በማለት ይጮህባትና ትቷት ይወጣል። ወደ ኩሽና በሚሄድ ለለምለም ፍቅሩን እየገለጸላትና እሷን መለየት እንደከበደው ይነግራታል። በቃ ካባቱ ውሳኔ መውጣት ስላልፈለግ አንተም ወደ አሰብክበት ሂድ። እኔም እንግዲህ ካሳለፍኩት አይበልጥምና ሁሉንም ነገር የመጣውን ለመቀበል ዝግጁ ነኝ አለችው። ታዲያ ስሯንም ስለጨረሰች እንደምትመለስ ትነግረዋለች። ቫክሽን ከኔ ጋር ቆይ እያላት ነው። ለማንኛውም ግን መቼ ነው የምትሄደው? አለችው። ከነገ ወዲያ እሳፈራለሁ አላት። በቃ መልካም ጊዜ ይሆንልህ አለችው። ምም እንባ ይተናነቃታል። ደን አይደለሽም እንዴ? አዎ ደን አይደለውም። በጣም ነው የምወድህ፣ አንተ መለየት ከብዶኛል። ሊዲያ እንኳን ቀና ብላ ስታይህ በጣም ነበር የሚከፋኝ አለችው። አንቺን ትቼሽ መቼ አልሄድም በማለትም ያቅፋታል። ኤላ ቆይ እያላት ነው ለምለምን። ለምለም ግን ቤዛ እንደመጣችና አሁንም ችግር እንደምትፈጥር እየነገረችው ነበረ። አንቺማ ከድሮውን ጀምሮ አቶጃትም እኳለ። አዎ ጸባይዋ ምንም ትክክል አይደለም። ለዛ ነው መጠላት። አንተንም ብዙ ሴቶች ይወዱሃል አለችው። እና እየቀናሽ ነው እንዴ? ለምንድን ነው ማልቀ ነው? ኤላም ከሷ ውጪ ማንንም እንደማያፈቅርና በሙሉ ልብ እንድታምነው እየነገራት ነበር። ሊዲያም አኩርፋ ወደ ዴቭ ክፍል ትገባለች ደግሞ ምን ሆነች ነው ከሌላ ጋር ተጣላሽ እንዲህ ይላታል አይ እንደዛ ሳይሆን ደመቀና ንጉስ መንገድ ላይ አግኝተው ስልክ የነጠቁኝ አለችው ዴብም ተናደደ ቆይ እነዚህ ልጆች ምንድን ነው የሚፈልጉት አለ ፍቅርና ደይም ብንሰጣቸው እኮ ከዚህ ሰፈር ይጠፉ ነበረ ለማንኛውም አሁን ለአባቢ ደውልና ደውልና ስልክ አስልክልኝ አለችው ሊዱ አንቺ ደግሞ ለዚህ ማንች ነሽ የምትቀርቢው እኔ ምን ብዬ ነው የምደውለው ራስሽ ተናገሪ ያላት ወንድሜ አንተ እንኳን አትረዳኝም ማለት ነው። እኔ በጣም ደብሮኛል እያለች ነበረ። ደመቀም የሊዲያን ስልክ ሽጦ በመምጣት ለንጉስ ይኸው የቤት ክራይህን ክፈል እያለ ብሩን እየሰጠው ነው። እሱ ግን እስከ መቼ ድረስ በስርቆት የምንተዳደረው? ደመቀም ትቀበል እንደው ተቀበል ካለዛ ይኸውልህ በማለት ከሱ ላይ በትኖት ይሄዳል። ሊዲያ የቤዛን ስልክ አንስታ አንዳንድ ነገር እያየች ነበረ። ታዲያ ቤዛ መታ ከስልክ የምን ትሰሪያለሽ? ምን ልታደርግ ያነሳሽ እያለቻት ነው። ደግሞ ይሄ ስልክ ሆኖ ሙቶ ትጎር ያለሽ እንዴ በማለትም ስልኩን ተወረውርላታለች። አንችነሽ እንዴ ሊዲያ የምትባዩ እባክሽን ከየላው ሰጂኝ እያለች እየጠየቀቻትም ነበረ። ፍቅር በበኩሏ አደይም በመጣራት ያችን ቤዛ ከየላው ሰጃት እያለች ነው። በሌላ በኩል በገንዘብ የተስማማችሁና የተደራደረችው ሰው እየመጣ መንገድ ላይ ነው። ስልክ ላይም ደውሎላት ለምንድነው አታንሽም? ደግሞ የቤታችሁ አቅጣጫ ጠፍቶኝ እያለ የደወለላት ነበረ። እንግዲህ ዋጋቸውን እሰጣችኋለሁ የተባሉት ሰዎች እነማን ይሆኑ? መንገድ ላይ ሊሄዱ የተቀጣጠሩት አደይና ቤዛ ሁለቱም ጠላቴ ናቸው የምትላቸው ወገኖች ልትበቀላቸው ይሆን ፍቅር? እስኪ አብረን የምናየው ይሆናል። ሰራተኛዋ አደይ የዛሬው ክፍል ይህንን ይመስላል። በሚቀጥለው እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ የተሰናበትኳቸው አመሰግናለሁ።